ጽዱ ኢትዮጵያን እውን እናድርግ በሚል መሪ ቃል በዓለም ለሀምሳ ሁለተኛ ጊዜ በኢትዮጵያ ደግሞ ለሰላሳ ሁለተኛ ጊዜ እንዲሁም በደቡብ ኢትዮጵያ ክልል ለሁለተኛ ጊዜ የፊታችን አርብ ሰኔ 13 ቀን 2017 ዓመተ ምህረት በአርባ ምንጭ ከተማ የዓለም አካባቢ ቀን ይከበራል። ይህንን በማስመልከት ለሚዲያዎች መግለጫ የሰጡት የደቡብ ኢትዮጵያ ክልል ዋና የመንግሥት ተጠሪና የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ከጊዜ ወደ ጊዜ እየተባባሰ ባለው የአየር ንብረት ለውጥ ሳቢያ የአካባቢ ጥበቃና የብዝሃ ሕይወት መመናመን ይስተዋላል ብለዋል። በዚህም የመሬት መራቆት፣ የከርሰ ምድር ውሃ መቀነስ፣ የዝናብ መቆራረጥ በመስተዋሉ ምርትና ምርታማነት እንዲቀንስ ምክንያት ሆነዋል ብለዋል። ኢትዮጵያ ወደ ለውጥ ከገባች በኋላ ግን ተጨባጭ ውጤቶች መመዝገባቸውን ነው አቶ ገብረ መስቀል ጫላ ያብራሩት። በሀገራችን ከሁለት ሺህ አስር የለውጡ መንግስት ወዲህ የብልጽግና ፓርቲ በተከተላቸው በተለይ ለዜጎች ምቹ ሀገር ከመፍጠር አንጻር ምርትና ምርታማነትን ከመጨመር አንጻር ካለው ፋይዳ በመገንዘብ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የግሪን ሌጋሲ ኢኒሽቲቭ በሀገሪቱ በማወጅ ሁሉም ዜጋ በሁሉም አካባቢ ዘርፈ ብዙ ጠቀሜታ ያላቸውን ዛፎች እንዲተከሉ ተደርጓል። ከለውጡ በፊት የነበረው የደን ሽፋናችን 17% ነበር። በአሁኑ ጊዜ በተደረገው ጥረት ወደ 23% ደርሷል። ኃላፊው በመግለጫቸው እንዳብራሩት የአካባቢ ጥበቃ ስራ በዘመቻ ተሰርቶ የሚጠናቀቅ ሳይሆን የዕለት ተዕለት ተግባር እንዲሆን ህብረተሰቡ በባለቤትነት የሚያስቀጥለው እንዲሆን አሳስበዋል። ቆሻሻን በተገቢው መሰብሰብ የገቢ ምንጭ ማድረግ እንደሚገባም እንዲሁ ህዝቡ ከአሰባሰብ ጀምሮ ለይቶ በተደራጀ መንገድ ቆሻሻን ወደ ኢኮኖሚያዊ ጠቀሜታ የሚቀይርበትን ሁኔታ መከታተል። ባለቤት መሆኑ ይገባል ስለዚህ አመቱ ሲመጣ የአካባቢ ቀን ስናከብር አመቱን ሙሉ የሰራነውን ስራ የምናበስርበት ተመክሮ የምንቀያየርበት ልምድ የምናገኝበት የጀመርናቸውን ጠንካራ ስራዎች አጠናክረን የምንቀጥልበት በመላው ህዝቡ ተሳትፎ እያሰፋን የምንሄድበት ሊሆን ይገባል። በክልሉ ለሁለተኛ ጊዜ በሚካሄደው የዓለም አካባቢ ቀን የህብረተሰቡን ንቃተ ህሊና የሚያሳድጉ ስራዎች በመስራት ጽዱ ኢትዮጵያን እውን ለማድረግ ለቀጣይ ስድስት ተከታታይ ወራት የንቅናቄ ስራዎች እንደሚሰራ የደቡብ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄ ተናግረዋል። በዚህም በዘንድሮ የንቅናቄ በስድስት ወር ውስጥ አምስት ነጥብ አምስት ሚሊዮን የህብረተሰብ ክፍሎች ግንዛቤ እንዲፈጠርላቸው በተለይ በጽዱ ኢትዮጵያ በመገናኛ ብዙሃንም በሌሎች አማራጮችን ፊት ለፊት በምናገኘው ገጽ ለገጽ በምናገኘው ጨምሮ አምስት ነጥብ አምስት ሚሊዮን የህብረተሰብ ክፍል ስለ ጽዱ ኢትዮጵያ አጀንዳ ባለቤት ይሆናል ብለን አቅደን እንደ ክልል መንግስት እየሰራ ነው ያለ ነው። ሁለተኛው አንድ ነጥብ ሁለት ሚሊዮን የተለያዩ የህብረተሰብ ክፍሎች በየደረጃው በሚፈጠሩ ጽዱ ክልል ፊት ለፊት ተሳታፊ ይሆናል። በሰሚናሮች፣ በስልጠናዎች፣ በወርክሾፖች፣ በውይይት መድረኮች ፊት ለፊት አንድ ነጥብ ሁለት ሚሊዮን ህዝብ ህብረተሰብ ክፍልን ፊትለፊት እናገኛለን ብለን አቅደ ነው። በዘመቻው 2.2 ሚሊዮን ህዝብ በቆሻሻ አወጋገድና በአካባቢ ንጽህና ላይ ይሳተፋል ብለዋል። በዚህም ተግባሩ ባህል ማድረግና ሞዴል መንደሮችን ለመፍጠር ታቅዶ እየተሰራ ነው ብለዋል። በክልላችን ካሉ 41 ከተሞች ሞዴል ከተሞች መፈጠር አለባቸው። በጽዱ ኢትዮጵያ በክልላችን ካሉ ሪጅዮ ፖሊሲ ከሶስቱ ከተሞች ጽዱ ኢትዮጵያን በተጨባጭ ያሳየ ሞዴል የሆነ ከተማ መንደር ክፍለ ከተማ መፈጠር መቻል አለበት። ሞዴል የሆነ ቀበሌ መፈጠር መቻል አለበት። ሞዴል የሆነ ተቋም መፈጠር አለበት። ክልሉ የያዘው እቅድ እንዲሳካ የሚዲያ ተቋማት የድርሻቸውን እንዲወጡም ኃላፊው ጥሪ አቅርበዋል። ቢሮው ለህግ ተከባሪነት መስራትና ለጽዱ ኢትዮጵያ እውን መሆን አስተዋጽኦ ላደረጉ ግለሰቦችና ድርጅቶች እውቅና ለመስጠት መታቀዱንም ጠቁመዋል።